ሰላም ሰላም ሰላም ውድና የተከበራችሁ የማርካን ቲቪ ተከታታዮች እንዴት ናችሁ? እኔ አለሁላችሁ እግዚአብሔር ይመስገን። በእያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ ደስ ደስ ደስ ደስ በሚል ቪዲዮ ወደ እናንተ መጥቼላችኋለሁ ማለት ነው። ታዲያ ይህንን ደስ የሚል ቪዲዮ ስትጀምሩት፣ በላይክ ከቻላችሁ በሼር ሀሳብና አስተያየት መልካም ምኞታችሁ ምናምን መግለጽ ይቻላል። ያው እንግዲህ እንደምናውቀው ሰሞኑን ሽር ጉድ ላይነን ወገቤን አስሪ ወደዚህ ወደዚ ስል ብላ ደከመኝ ማለት ነው። በጣም የምንወዳቸው በጣም ምንልበላችሁ በቃ የሩትና የአብርሽ ሰርግ ነው እና ለሱም ደግሞ እኛ የመዳም ቅመሞች ከፍ ዝቅ ከፍ ዝቅ እያልን በቃ ሽርብትን እያልን ነው። ታዲያ የሰርግ በሚያምር ሁኔታ እንደሚጠናቀቅ እርግጠኛ ነኝ። እንዴት ነው አያምሩ? እንግዲህ እንዳያቸኋቸው ፏ ትን እያሉን እነሱ እኛም ደግሞ ዛሬ እንግዲህ ያው ጥሪ ያለብን ያው እንግዲህ ጠሪ አክባሪ እንደሚባለው ሁላችንም ስጦታችንን አዘጋጅተን ይዘን እንሄዳለን ማለት ነው። እኔም የተቻለኝን እንግዲህ ስጦታ አዘጋጅች የላቸዋለሁ። ስጦታን በኋላ ነው የማሳያቸው። ሰርፕራይዝ አላሳያችሁም አሉ በኋላ እኛ ለማንኛውም ዛሬ ያው አሁን እንደምታዩን በዩኒፎርም ነኝ። በቃ ተፍ ተፍ እያልኩ ቶሎ ቶሎ ስራዬን ጨርሼ ሰርጉ ላይ ለመሳተፍ ማለት ነው። በዚህ አጋጣሚ እንግዲህ የምትንጨረጨሩም ጭረረረር የምትሉም እንግዲህ ተንጨርጨሩ ይውጣላችሁ ልላችሁ ነበር፣ ግን ታሳዝኑኛላችሁ። የእኔ ውዶች ያው እንግዲህ በጣም እያየን ነው ቪዲዮ ማለት ነው። ግማሾቻችሁ ያው ደጋፊ ናችሁ፣ ግማሾቻችሁ ነቃፊ ናችሁ ና በዚህ አጋጣሚ ያው ሰርጋቸው መግቢያ የለውም መግቢያ ያለው እያላችሁ የምታወሩ ሰዎች ሰርጋቸው መግቢያ የለውም። ያው እንግዲህ እነሱ ጠሪ አክባሪ እንደሚባለው ኦዲንሶቻቸውን ነው የጠሩት ማለት ነው። ስለዚህ እኛ የምናደንቃቸው ምናምን የምናከብራቸው ሰዎች ደግሞ እንሳተፋለን፣ እንሄዳለን ማለት ነው እና በተቻለኛ አቅም ስጦታዬን አዘጋጀች የላችኋለሁ አቅሜ እንደሚችለው ሁለት ወር የሚፍጅብኝ የሶስት ወር ደሞዝ ምንም ብቻ አቁሜ በሚችለው አዘጋጅቼ የላቸዋለሁ ማለት ነው። እና ደስታቸው ደግሞ ደስታችን ነው አይደል እንዴ? ኢትዮጵያ አይደሉ ወገኑ አይደሉ። እና ብዙን ጊዜ የሰው ደስታ የማያስደስታችሁ የሰው ሀዘን የማያሳዝናችሁ ልላችሁ አልኩና፣ ግን እኛ ቅመሞች የሰው ደስታ ያስደስተናል፣ የሰው ሀዘን ያሳዝነናል። እና ያው ብዙ የምትንጨረጨሩም ልጆች የምትንጨረጨሩበት ምክንያት ይገባኛል እና በዚህ አጋጣሚ እባካችሁን መልካም ምኞታችሁን ገለጹላቸው። እውነት ሰርጋችሁን የአብርሃምና የሳራ ያርግላችሁ። ጎመንታ ይዤ ነበር ምንደሚለው የእስራኤልና የፊልስጤም ብለዋል። እስራኤልና ፊልስጤም ጦርነት ነው መሰለኝ፣ አላቅም ግን ብቻ ሰርጋችሁን የአብርሃምና የሳራ ያርግላችሁ። የአብርሽና የሩት ያርግላችሁ። በቃ መልካም መልካም ነገር እንመኝላችኋለን። እና በቃ ያው እኛ ቅመሞች ሲደብረንም ሲከፋንም የምታዝናኑን ሰዎች ናችሁ። የራሳችሁን ላይፋችሁን ቢሆንም የምታወሩት ምናምን፣ ብቻ በቃ ባለን ነገር ራሳችን ሰብስክራይብ አድርገናችሁ የደውላን ምልክት ተጭነን ስትመጡ እንድናያችሁ ፈልገናችሁ እራሳችንን የመጣንባችሁ። ስለዚህ ያው እንዳመጣጣችሁ ደግሞ እንግዲህ በጥሪያችሁ መሰረት ሰርጋችሁን ምንመጣለን። ካልደፈረሰ አይጠራም። እስከ ዛሬ ላቤን አድግቼ የሰራሁት ለእናንተ ለአብርሽና ለሩታዬ ያልሆነ ለማን ይሆናል? ለማን እስቲ ንገሩኝ። ለማንም አይሆንም። ሲቀጥል ማለት ነው። ግን ቪዲዮ ሳይ አንዴ ያስቀኛል። የምር ሰው ለሚወደው ብዙ ነገር ያረጋል። ስለዚህ የምትወዷቸው፣ የምታከብሯቸው፣ ለነሱ በጣም የምታደንቋቸው ምናምን የፈለጋችሁትን ማድረግ ትችላላችሁ። ያው እኔም እኮ አቅሜን አድርጌ ያለሁ እናንተም ደግሞ ያቅማችሁን ማድረግ ትችላላችሁ። ደግሞ ሀገራችንስ ቢሆን ሰርግ ተጠርተን በባዶ እጅ አይኬድ የሆነ ነገር ሽክፍ አድርገና ምን ሄደው ታዲያ። ስለዚህ ምንም ማለት አይደለም ይዛችሁ ብትሄዱ። ሽንት ቤትም ምጠቡም ግድግዳም ምጠቡም የሰው የሚላችሁን በፍጹም እንዳሰሙ እንዳሰሙ ሂዱ። የፈለጋችሁ ትንገስታችሁ ሂዱ። ምክንያቱም ዱባይ መጥተው ዱባይ ሀገር አቋርጠው ባህር አቋርጠው ዱባይ ድረስ መጥተው የዱባይን ምንም ማስታወሻ ሳይዙ ኢትዮጵያ መግባት አይታሰብም። ስለዚህ ከዱባይ ማስታወሻ ይዘው ይግቡ። የአቅማችንን የምንችለውን ነገር እናደርጋለን። የፍቅራችንን እኮ ነው። እንዲህ የማታደርጉ ሰዎች ምን እንዲህ ተንጨረጨራችሁ? የምር ኪሳችሁ ኪሴ ነው አላችሁን? ምን ነው እኛ ከኪሳችን የምናወጣው እናወጣው፣ ከኪሳችን አውጥተን ለምንገዛው ለምናደርገው ነገር እናንተ እንደዚህ ጭርርርር ር አላችሁ። ምን ነው እ ለማንኛውም ሩትዬ፣ አብርሽዬ እንኳን ለዚች ቀን ና ለዚች ደቂቃ አበቃችሁ። እኛ ኮ ሰሞኑን በምትሰሩልን ቪዲዮ ምናምን በቃ ካሁን ካሁን ተለያዩ በቃ ካሁን ከሁን ፍቅርን አገባት ወይኔ ሩትዬ የእኔ የዋ በቃ እንትን ካናዳ ልትሄድ ነው ምናምን ብለን ስናስብ ስንጨነቅ ከዛ ሁሉ ሐሳብና ጭንቅ ገላግላችሁን ከተጋባችሁ መብሩክ አልፈ መብሩክ፣ በያለው ነው የምር። መልካም ጋብቻ የሆነላችሁ ደግሞ ማለት ነው። ስ ጠረጥር ሩት አርጉዝ ነች መሰለኝ ጠርጥሬ ነው። አሁን ታያላችሁ። ቆይ አሁን ሰርጉ ይለቅና ከሆነ ከወር ምናምን በኋላ እናቃለን በይፋ። እና እኔ ግን ያው ቀድሜ ስለ ጠረጠርኩኝ ሩትዬ፣ በቃ ሰርግሽም የሰላም ይሁን ምናምን በቃ ሰርጋችሁ ፏ ያለ ይሁን፣ ወልዳችሁም ደግሞ ለመሳም ያብቃችሁ። ለእኛም ደግሞ ጸሎት አርጉልን በሰላም ሀገራችን እንድንገባ ና እኛም አጉተን እንድንውልድልል ነበር ለካ አጉቼ ልጃለኝ። እና ለማንኛው የምሬ ነው ጸሎት አርጉልን የምር እናንተም ለኛም ጸሎት አርጉልን። እኛ እኮ ዱባይ የመጣ ነው ስንት ፕሮሰስ ጨርሰን፣ ስንት አይነት ምርመራ አካሄደን፣ ስንት አይነት ልፋት ለፍተን መሰላችሁ ችምድር የረገጥናት። ታዲያ እናንተ በዚህ ቅስፈት መምጣታችሁ በራሱ እኮ ሊያስደስተን ነው የሚገባው። እንደኛ መስዋዕትነት አለመክፈላችሁ የምር ነገሮች እንዲፈጥን ፈጥን ብለውላችሁ መምጣታችሁ ራሱ ትልቅ ነገር ነው። እንዲህ እኛ እዚህ በመዳም ኩሽና ቁጭ ብለን ስንት ያላየ ነው፣ እናንተ መጣችሁ ማየት መታደል እኮ ነው። ያርግላችሁ፣ የምር ጌታን ያርግላችሁ። በቀፋ በሉ ብትን በሉ ወሬ ምናምን እንዳሰሙ እኔ ራሱ ብናገር እንዳሰሙ፣ የምር ባልሰማ ለፉ እና ለማንኛውም መቼም ስጦታ ምንድን ነው እያላችሁ እየጠበቃችሁ ነው። ስጦታን አሳያችኋለሁ። መጨረሻ ላይ ነው ስጦታይን የማሳያችሁ። ብቻ ግን በኋላ ፏ ብዬ አሁን እንደዚህ ናያች በኋላ ጸጉሬ ፈትቼ አፍረዝረዤ ብትና አርግቼ ምናም ዣቀ ብዬ ነው የሚሄደው ማለት ነው። ከዛም በኋላ ማስታወሻ ከሩትዬ ጋር ፎቶ እነሳለሁ፣ ከአብርሽ ጋር ፎቶ እነሳለሁ። እዚህ ጋር ምናም አስፈርማቸዋለሁ። በቃ የማላስፈርማችሁ ቦታ ራሱ የለም። አድናቂያችሁ ነኝ ፈርሙልኝ ብዬ አስፈርሚያቸው ነው የሚመጣው። ለምደም ታደንቂያቸው እንዳትሪ የምን ሰርተው ነው እንዳትሪ ምንም ይስሩሪ ምን አገባኝ ብቻ በቃ አድናቂያቸው ነው የኢትዮጵያ ባለ ዝና ባለ ታሪክ ብዬ ምንም አላስፈርማቸው ቦታ ላይ ደብተር ይዤ ነው የሚሄደው ፊርማቸው እንዳይጠፋ ማለት ነው። ብዙ አውራው መሰለኝ እና ለማንኛውም መልካም ጋር ጋብቻ የሆንላችሁ ብያለሁ። በጣም ነው የምወዳችሁ በጣም ነው ማከብራችሁ የእውነት በቃ በዚህ ሰዓት የዚህን ሁሉ ኦዲየንስ ቀልብ መሳበራሱ ትልቅ ነው ጋር ነው አስበው እኔ ራሱ ስለ አንተ ለመስራት ቪዲዮ ከመጣው ብዙ ሰዎች ስለ አንተ፣ የእኛን ሁሉ ቀልብ መሳብክ ራሱ ትልቅ ነገር ነው። ስለዚህ አብርሽዬ ይመችህ፣ ሩትዬ ይመችሽ። በዚህ አጋጣሚ ጽግዬ በጣም ነው እምወድሽ፣ የምር ቅብጥ የኔ ቀበጥበጥ፣ በጣም ነው እምወድሽ። ሁላችሁንም ወዳችኋለሁ። በቃ ማንም ጠርቼ ማንልተው ብችል አጃቢነት ብታስገቡኝ ብመጣ ራሱ ደስ ይለኝ ነበር፣ ግን ያው መዳም አፈቅድልኝም። አይኔም በላኝ ምን ላይ ነው ዛሬ የአብሬሽን ሰርግ ላይ ነው። ሌላ ምን ያለው አዲስ ነገር ምንም፣ ማለት የአብሬሽን ሰርግ ላይ ነው። አይኔ የሚበላኝ እናንተ እና፣ በኋላ ሄደን አልኳችሁ ሰው አሸቤና ቤና እንላለን። እና ለማንኛውም መልካም ጊዜ ይሆንላችሁ፣ ለቤት የአዲስ ይሆናችሁ። ሰብስክራይብ ያደረጋችሁ ቤተሰቡን ተቀላቀሉኝ፣ እንዲሁም ላይክ በማድረግ ተባበሩኝ። ሲቀጥል ደግሞ እኛ እንችላለን፣ ገንዘብ አለን ምንም እንስራ ገንዘባለን እንችላለን፣ እናደርጋለን የሚሉትን ልጆች አትከልክሏቸው። ብዙ የምትናደዱ ሰዎች አላችሁ። ሽንት ቤት አጥበሽ፣ ግድግዳ ፍቀሽ ምናምን እያላችሁ የምትሉ ምን አገባችሁ? ይህ ግዙ ያልኩ እናርገን ይማረጋለረክ እናርግ እንዴ፣ እስቲ ያስቡት ለአብርሽና ለሩትዬ ያልሆነ ቀሚስ ይበጣጠስ እንዴ ለማን እስቲ፣ ለእነሱ ካላረግን ለማን እናደርጋለን? ለማንኛውም እኔ ባለኝ አቅም ያደረኩት ውድና በጣም የተመቸኝ ምርጥ ስጦታዬ። እንደ ማንኛውም ኢትዮጵያዊ እወዳችኋለሁ። እንደ ማንኛውም ደግሞ በቃ ሰው እንደ መሆኔ ደስታችሁ ያስደስተኛል፣ የማንኛውም ሰው ሀዘን ያሳዝነኛል። ምክንያቱም ቅመም ነኛ እኛ ቅመሞች ሰው ሲያዝን እናዝናለን፣ ሰው ሲደሰት እንደሰታለን። እና ብዙ የሚንጨረጨሩ ሰዎች በእናንተ ደስታ ሳይደሰቱ ቀርተው ሳይሆን እዚህ ጋር እንዴት ሆነን ገንዘብ እንደምናመጣ ስለሚያውቁ ነው። ለዛ ነው ያው እንግዲህ የሚያደርጉትም ደግሞ የሚያደርጉላችሁም ደግሞ የፍቅራቸውን ነው። ስለዚህ በእነሱም መፍረድ አይቻልም፣ በሚንጨረጨሩትም ሰዎች መፍረድ አይቻልም። የሚንጨረጨሩት የሰው ሀዘን የሚያሳዝናቸው፣ የሰው ደስታ የሚያስደስታቸው እንደዚህ ሆና ለፍታ አግኝታ እሱ ሀብታም ነው ቢልጌት ነው ለሱ እንዴት ከማለት አንጻር ነው እንጂ መቀኝነት አይደለም። እውነት እነሱም እንደ ሰው ይወዷቸዋል። እና እንግዲህ ባለኝ አቅም በምችለው ኪሴ በሚችለው ነገር ያዘጋጀውላችሁ ስጦታ ቢኖር ይኸው ተረከቡኝ። በቃ ማለት እኔ ኦዴንሱ እንዲያይልኝ ነው እንጂ እኔ ልሰጣቸው ያሰብኩት በኋላ ነበር። አሁን ግን ኦዴንሱ ያይልኝና በኋላ ሰርጉ ላይ ሲሄድ እሽጋርግቼ በፖስታ ያስተካክዬ ምን ብዬ መልካም ስጦታ ብዬ እሰጣችኋለሁ። ይህ ስጦታ ከድርሃም ይበልጣል፣ ከብዙ ነገር ይበልጣል፣ ከድሃብ ከወርቅ ይበልጣል፣ ከአልማዝ ከናስ ይበልጣል። ምክንያቱም መልካም ምኞት ነው እና ለዛሬ እንግዲህ ባለኛ ቀን ይኸው ይኸው፣ የኔ ውዶች፣ አብርሽዬ ና አሮትዬ፣ በጣም ነው መወዳችሁ እንደ ማንኛውም ኢትዮጵያዊ በቃ ፈታ ስላላችሁ ደስ ብሎኛል። እና ያው በብዙሀኖቹ በምንንጨረጨረው ድምጽ ይኸው ያቅማችን መልካም ጋብቻ ይሁንላችሁ፣ እንወዳችኋለን። እና በዛውም ለቤት አዲስ የሆናችሁ ታዲያ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ሼር እንዳይረሳ፣ እባካችሁ ሼር አርገታችሁ ይህንን አድርሱልኝ። ምክንያቱም እኔ በኋላ አልሄድም፣ እኔ በኋላ አልሄድም ሰዓት ስለማልሄድ ሼር አርኩልኝ፣ በቃ ለአብርሽዬ፣ ለሩትዬ ይድረስልኝ። ምክንያቱም እኔ በኋላ ስንት ስራ መሰራቸው ያለብኝ አሁን ራሱ ጽዳት ላጽዳ ብዬ እዚህ መጥቼ ነው ይህን ቪዲዮ የምቀርጸው። ለምን ይህ ቀን እንዳያልፈኝ ለአብርሽዬ ስጦታ ላበርክትለት ብዬ ነው እንጂ እኔ በጣም ብዙ ስራ ነው ያለብኝ። እና ኔ ማርች እወዳቻለሁ። መልካም ጋር ብቻ በምንንጨረጨረው ሁሉም ስም ነው ከኪሳችን ምንም በማናወጣ ልጆች በሁሉም ስም ይኸው ይድረስልኝ። እወዳችኋለሁ። ፒሲው ሰብስክራይብ ማድረግ እንዳይረሳ ላይክ ሼር ማድረግ እንዳይረሳ አደራ፣ አደራችሁን አድርሱልኝ። የኔ ማሮች እወዳችኋለሁ። በቃ መልካም ጋብቻ ወልዳችሁ ከብዳችሁ ደግሞ ለማየት ያውቃል። የእውነት እውነቱን ስናገር ደስታችሁ ያስደስተናል። ማርያምን ምዬ ነው የምነግራችሁ እኛ ቅመሞች በሰው ደስታ እንደሰታለን። እና አንዳንድ ሰዎች ተናደው ሲሰድቧችሁ ምናም ምናምን እንትን እንዳትሉ፣ የምቀኝነት ምናምን እንዳይመስላችሁ። ያው አንዳንዴ እንዴት ሆነን ብር እንደምናመጣ ምናምን በጣም እኛ ጠንቅቀን ስለምናውቀው፣ አንዳንድ ልጆች ደግሞ ካላቸው ነገር አንጻር እንዴት እንደሚያጠፉት እንዴት እንደሚያባክኑት ያንን ገንዘብ ስለማያውቁ እንዴት የማለት ነው እንጂ ክፋት ኖሮባቸው አይደለም የሚንጨረጨሩትም። ይወዷቸዋልም ይከታተሏቸዋልም ከብቷቸዋል። ስለዚህ ለዛ ነው። ለማንኛውም በእኛ ስም ታፕ ቤን